ዛሬ ያው እንደምታዩ በደቡብ ሶዶ ወረዳ የመስክ ምልከታ እያደረግን ነው። የመስክ ምልከታ ዋናው ዓላማ በዘጠኝ ወር ውስጥ በዚህ አመት በ2017 የተከናወኑ የግብርና ተግባራት ሪፖርት ተጠናቅሮ ሪፖርቱ ወደሚመለከተው አካል ተላልፈዋል። ሪፖርቱ በጣም ጥሩ ስራዎች እንደተሰሩ ተስፋ ሰጪ ስራዎች እንደተሰሩ ያመለክታል። ከዛ መነሻ ይሄ ሪፖርቱ ላይ ያሉት ቁጥሮች ያሉት ስራዎች መሬት ላይ አሉ ወይ በትክክል መሬት ላይ የተሰሩ ናቸው ወይ የሚል ቼክ የማድረግ ስራ ነው እየሰራን ያለ ነው። በትክክልም በተሰራው መጠን በሪፖርት በተደረገው መጠን መሬት ላይ መኖሩን ቼክ እያደረግን ነው እያረጋገጠን ያለ ነው። ለዚ ቦታ ያው እንደምታውቂው በዚህ በደቡብ ሶዶ ወረዳ ፋርም ላይ ነው ያለ ነው። መልካም ፋርም ማለት የዚህ የአገር በቀል የሆኑ አርሶአደሮች ወደ ኢንቨስትመንት ተቀይረው እየሰሩ ያሉበት ሁኔታ ነው ያለው። ይሄ የተለያዩ ስራዎች ናቸው እዚህ ውስጥ ያሉት። አሁን አንድ ሌላ ፋርማ አይተን የመጣ ነው። እዚህ ቦታ ላይ አቮካዶ ሀስ ዝርያ ያለው አቮካዶ፣ ይሄ ማለት ትልቅ ገቢ ሊያስገኝ የሚችል ስራ ነው እና የመሬት አጠቃቀሙ በራሱ በጣም ትልቅ፣ ለአካባቢው አርሶ አደርም ትልቅ ትምህርት ሊሆን የሚችል አሰራር ተከትለው ነው እየሰሩ ያሉት። በአቮካዶዎቹ መካከል ለምሳሌ ከአንድ ሮ ወደ አንድ ሮ በምንሄድበት ጊዜ እስከ ሶስት ሜትር ያህል ርቀት አለ። በዛ ሶስት ሜትር ርቀት ውስጥ በመሃል እርሻ ታርሶ የጓሮ አትክልት ለምሳሌ እንደ ጥቅል ጎመን እንደ ጎመን፣ ቆስጣ፣ ሰላጣ እየተተከሉ ነው ያሉት። ስለዚህ ይሄ አቮካዶው አንድ ሶስት ዙር ተለቅሞ ሌላ የሀብሃብ ምርቱን አይተናል። በጣም ደስ የሚል ስራ ነው እየተሰራ ያለው። በየቋሚ ሰብሉ መሀል ደግሞ የተለያዩ ቅመማ ቅመሞችን እነ ሮዝመሪ እንደዚሁም እነ ጠጅሳር የመሳሰሉ የቅመም አይነቶችን እየዘሩ ነው ያሉት መሀሉ ላይ። ሌላው እንደዚሁ ደግሞ የፈረንጅ ዱባ የሚባል እንደዚሁ ተክለው ይህን የፈረንጅ ዱባን በአግባቡ ሰብስቦ ወደ ማርኬት፣ ሱፐር ማርኬት የሚገባ ነው። እንደዚሁም ደግሞ ቃሪያ ቃሪያ እንደዚሁ የድብልብሉም ቃሪያ ተክለው እሱ እንደ ስዊት ፔፐር የሚባል እሱን ተክለው ቺሊ እሱን እየሰሩ ነው ያሉት። ስለዚህ ይሄ በጣም ደስ የሚል ስራ እየተሰራ ነው ያለው፣ ለአካባቢውም ስራ እድል የፈጠረ ነው። እንደምታዩ በእንትን ውስጥ በጣም በርካታ ሰዎች ስራ እየሰሩ ነው ያሉት። ስለዚህ ከመቶ እና ሰላም ነው። አቤል እባላለሁ። የኛ ድርጅት እንግዲህ ፍሬሽ ዞን ተብሎ ነው የሚታወቀው። አሁን እዚህ ላይ ያለማን ያለ ነው ቤል ፔፐር ወይም ደግሞ ስዊት ፔፐር የሚባለው እንዲሁም ደግሞ ቪግሮ የሚባለው ቃሪያ ኖርማል ቃሪያው ማለት ነው። ከዛ በተርነት ወይም ስኳሽ የሚባለው ዱባ፣ እንዲሁ ደግሞ ጥቅል ጎመን፣ ደግሞ ሌላ ቫራይቲ ለሙከራ ዚህ እየሰራን ገ በተጨማሪ የረሳሁት አንድ ኤግ ፕላንት በደበርጃ የሚባለው ምርት እያመረትን ነው የምንገኘው። እንግዲህ እንደምታዩት አሁን በሁለት ሄክታር ለሙከራ ነው የጀመር ነው። አሁን ያለው ይዞታ እንዳያችሁት ኤግፕላንት በጣም ጥሩ ፐርፎርማንስ ነው ያለው። እንግዲህ አሁን ለቀማ ጀምረናል። ይሄ የመጀመሪያ ለቀማችን ነው። ለቀማ እንደምታይ ጥሩ ይዞት ሂዶ በደንብ እየለማ ነው ያለው። ፔፐር እዛች ጋር ለሙከራ ወደ ቀይ ክለር የሚቀይርም ሙከራ እያደረገን ነው ያለ። ይሄ እንደ አንድ ፓይለት አርገን ይዘ ነው በቀጣይ ከአራት እስከ አስር ሄክታር ድረስ ለመሞክር እያሰብ ያለ። እንግዲህ በሚቀጥለው ስንሰራ እነዚህ ሶስት ቫራይቲዎች በፔፐር ደረጃ በቀይ በቢጫና በአረንጓዴ አምርተን ኤክስፖርት እስከማድረግ እቅድ ይዘን እየሰራ ያለ ነው። በአጠቃላይ እንግዲህ የፕሮጀክሽን ስራ በዚህ ወረዳ እየሰራው ያለው ልማት ይህንን ይመስላል ማለት ነው። ፈልጉ ድጋፍ ካለ እንግዲህ ሀገራችን እንደምታውቁት የመዳበሪያ እጥረት አለ። የመዳበሪያ እጥረት በደንብ ድጋፍ እንፈልጋለን። እንዲሁም አንዳንዱ የፈርትላይዘር እሳሶችም አሉ። እሱም ከመንግስት ጋር አብረን በመስራት በደንብ አርገመራ አድርጋለን እንዲሁ የነዳጅ ደግሞ ነዳጅ አሁን ትልቁ ችግር ያለን ያው ያለ ውሃ አትክልት አይቆምም። እንደምታውቁት ነዳጅ ከሌለ ደግሞ ውሃ መምጣት አንችል እና አንዳንዱ አሁን ትንሽ አድና ላይ ላይም ጉዳት ያደርስብናል እና የነዳጅ ድጋፍን ከእናንተ ታገኘን። ይሄን ከተሟላልን በስፋት አልመተን እንሰራበት ልት ይኖርልን። ተከላ ስናደርግ ያንተ ሀሳብ አድርገን ነው ማለት ነው። ስለዚህ ከበዓላቶች በዓላቶ ከበዓል ጋር ለከማ እንዳይጋጭብን ያንተ ሐሳብ አድርገን ነው የሰራነው። አሁን እንግዲህ አሁን ባለው ገበያ ቃሪያ አሁን ሰባ ብር 80 ብር እየሸጠ ነው ያለው። እንግዲህ አሁን ባለው ገበያ በጣም ጥሩ ነው። ስኳሽ ዱባም 40 ብር እስከ 60 ብር እየሸጠ ነው ያለው። ያ ደግሞ ካቀድነው እቅድ ጋር ምስተቀራራቢና ጥሩ እንዲባል ነገር ነው ያለው። ምናልባት ትልቅ ትንሽ ችግር ያለችው የኤግ ፕላንት ከትራንስፖርት አንጻር አዲስ አበባ ልቀት ስላለው እሱም ምናልባት እዛ ሲደርስ ኳሊቲ እየቀነሰ መለወጥ እንደሚቻል እናገኛለሁ። ስለዚህ ኑና አብረን እንስራ አብረን እናልማ ነው የምለው። አመሰግናለሁ።